ሰላም፣ ጤና ይስጥልን። የተከብራችሁ ተመልካቾቻችን እንሆ የብስራት የዩቲዩብ የመረጃ ሰዓታችን ነው፣ ተጀምሯል። ከመረጃዎቹ ጋር ሰላማዊ ነጋሲ ከመላው የስቱዲዮ ባለሙያዎች ጋር የጋራ ቆይታ እናደርጋለን። በቅድሚያም የሀገር ውስጥ መረጃ፣ ኢትዮጵያ ባለፉት ስምንት ወራት ለሽያጭ ካቀረበችው ቡና የነቀምቴ ቡና ትልቁን ገቢ ማስገኘቱ ተገለጸ። ኢትዮጵያ በ2017 በጀት ዓመት 8 ወራት ለውጭ ገበያ ካቀረበችው ከ257248 ቶን በላይ ቡና 1 ቢሊዮን 226.8 ሚሊዮን የአሜሪካን ዶላር ገቢ ማግኘቷን የኢትዮጵያ ቡናና ሻይ ባለስልጣን አስታውቋል። በባለስልጣኑ የህዝብ ግንኙነትና የኮሚኒኬሽን ስራ አስፈጻሚ አቶ ሳህለ ማርያም ገብረመድህን ለብስራት ሬዲዮና ቲቪ እንደተናገሩት በዚሁ በጀት ዓመት 8 ወራት ከተላከው ቡና የነቀምቴ ትልቁን ድርሻም ይይዛል። ይህ የቡና አይነት 327.66 ሚሊዮን የአሜሪካን ዶላር ገቢ በማስገኘት የቀዳሚነት ድርሻ መያዙን ተናግሯል። ይህ ገቢ የተገኘው 8632763 ቶን ቡናን ለገበያ በማቅረብ እንደሆነ አስረድቷል። ከነቀምቴ በመቀጠል የሲዳማ ቡና ተከታዩን ድርሻ መያዙን የገለጹት አቶ ሳህለ ማርያም በ8 ወራት ውስጥ 4429528 ቶን ቡና ለሽያጭ እንዲቀርብ ተደርጎ 249 ሚሊዮን የ የአሜሪካን ዶላር ተገኝቷል። እንደዚሁም ከ49956 ቶን በላይ የጅማ ቡና ለውጭ ገበያ በማቅረብ ከ190 ሚሊዮን የአሜሪካን ዶላር በላይ ገቢ በማስመዝገብ እነዚህ የቡና አይነቶች ከአንደኛ እስከ ሶስተኛ ደረጃን መያዝም ችሏል። በ2017 በጀት ዓመት 8 ወራት ለሽያጭ የቀረበውን ቡና በመሸመት ሳኡዲ አረቢያ፣ ጀርመን እንዲሁም አሜሪካ ከአንደኛ እስከ ሶስተኛ ደረጃን እንደያዙም ተነግሯል። የዘርፉ ተዋናዮች ተናበው መስራታቸው ጥሩ አፈጻጸም እንዲመዘገብ ጉልህ ሚና እንዳለው ገልጿል፣ ስትል ቅድስት ደጀኔም ዘግባለች። የአቢና የረመዳን ጾም በተመሳሳይ ወቅት መግጠሙ የደም ለጋሽ ቁጥር እንዲቀንስ ማድረጉም ተነገረም። ባለፉት ስምንት ወራት ከ275 ሺህ በላይ ዩኒት ደም መሰብሰቡን የኢትዮጵያ ደምና ህብረ ህዋስ ባንክ አገልግሎት አስታውቋል። በጾም ወቅቶች ላይ የደም ለጋሽ ቁጥር ይቀንሳል ሲሉ ለብስራት ሬዲዮና ቴሌቪዥን የተናገሩት የተቋሙ ምክትል ዳይሬክተር አቶ ሀብታሙ ታዬ፣ በተለይም ደግሞ ታላላቆቹ የአቢና የረመዳን ጾም በተመሳሳይ ወቅት ሲሆን ችግሩ የባሰ እንዲሆን ያደርገዋልም ብሏል። የኢትዮጵያ ደምና ህብረ ህዋስ ባንክ አገልግሎት ይህንን ችግር ለመፍታት ከሃይማኖት አባቶች ጋር አስቀድመው በመወያየት በጾሙ የደም ልገሳ ማድረግ አንድ የበረከት ማግኛ አንድ መንገድ አድርገውት አስተምሮ እንዲያደርጉና ቅስቀሳ እንዲደረግ መግባባት መቻሉም አስታውቋል። ተቋሙ በዛሬ ዕለት ከሚዲያ ባለሙያዎች ጋርም ተመሳሳይ የምክክር መድረክ ያደረገ ሲሆን ሁሉም የሚዲያ አካላት ይህ የጾም ወቅት ህብረተሰቡ ደም እንዲለግስ የግንዛቤ ማስጨበጫ ስራዎች እንዲሰሩ አሳስቧል። ባለፉት ስምንት ወራት 342000 ዩኒት ደም ለመሰብሰብ አቅዶ 275000 በላይ ደም መሰብሰቡን ይህም የእቅዱን 80 በመቶ ብቻ ማሳካት እንደተቻለ የኢትዮጵያ ደምና ህብረ ህዋስ ባንክ አገልግሎት አስታውቋል ስትል ሳምራዊት ስዩም ዘግባለች። ተመልካቾቻችን አሁን ደግሞ ከዓለም አቀፍ ያገኘናቸውን መረጃዎች ወደ እናንተ እናደርሳለን። የዓለም ጤና ድርጅት ዩኤስአይዲ ድጋፍ መቋረጡን ተከትሎ ቢያንስ ስምንት ሀገራት የኤች አይ ቪ ኤድስ መድኃኒት እጥረት ውስጥ ሊገቡም ይችላሉ። ዓለም ዩኤስኤአይዲ በትራምፕ አስተዳደር ውሳኔ መሰረት አብዛኛውን ስራው እንዲቋረጥ መደረጉን ተከትሎ በስምንት ሀገራት የነበረው የኤች አይ ቪ መድኃኒት አቅርቦት አደጋ ላይ ጥሎታል የተባለ ሲሆን ነገሩ በአፋጣኝ ልባት ካላገኘ በሀገራቱ የመድኃኒቱ አቅርቦት ሙሉ በሙሉ ሊጠፋ ይችላል ሲል የዓለም ጤና ድርጅት አስጠንቅቋል። ድርጅቱ እንደ ሃይቲ፣ ኬንያ፣ ሌሴቶ፣ ደቡብ ሱዳን ቡርኪና ፋሶ፣ ማሊ፣ ናይጄሪያ፣ ዩክሬን ያሉ ሀገራት በቀጣዮቹ ወራት በእጃቸው ላይ ያለውን የኤች አይ ቪ መድኃኒት እንደሚያልቅ ገልጿል። አክሎም ይህ መስተጓጎል ላለፉት 20 ዓመታት በኤች አይ ቪ ላይ የተሰራውን ስራ ወደኋላ የሚመልስ ነው ሲሉ የድርጅቱ ዳይሬክተር ጀኔራል ዶክተር ቴድሮስ አድሃኖም ተደምጧል። ዳይሬክተሩ ለመገናኛ ብዙሃን በሰጡት ማብራሪያ ይህ መስተጓጎል በአለም አቀፍ ደረጃ አዳዲስ 10 ሚሊዮን የቫይረሱ ተጠቂዎችና ወደ 3 ሚሊዮን የሚጠጉ በቫይረሱ ሳቢያ የሚሞቱ ሰዎች ይኖራሉም ብሏል። ከዚህ ባሻገርም የትራምፕ አስተዳደ

ፖሊዮ ወባና ቲቪ የመሳሰሉ በሽታዎችን ለመከላከል የሚደረጉ ጥረቶች የሚያስተጓጉል ነው ተብሎለታል። የዓለም ጤና ድርጅት ዳይሬክተር ጀኔራል ዶክተር ቴድሮስ አክለው አሜሪካ ቀጥተኛ የሆኑ ገንዘባዊ ድጋፎችን ለማቋረጥ ከወሰነች ሰብአዊና ስርዓት ባለው መንገድ ሀገራቱ ሌላ አማራጭ የመፍትሄ መንገድ የሚያገኙበት እድል የማመቻቸት ግዴታ አለባትም ብለዋል። ከዚህ በተጨማሪም የድጋፍ መቋረጡ በአፍጋኒስታን ከሚደረጉ የሰብአዊ ድጋፍና የጤና ነክ ስራዎች 80 በመቶዎቹ እንዲቋረጡ እንደሚያስገድድ የተገለጸ ሲሆን እንደ አውሮፓውያን አቆጣጠር እስከ ሰራቢት አራት ቀን ድረስ ባለው መረጃ መሰረት በዓለም አቀፍ ደረጃ 167 የጤና ተቋማት የተዘጉ ሲሆን አስቸኳይና አፋጣኝ የመፍትሔና እርምጃ ካልተወሰደም እስከ ሰኔ ድረስ ባለው ጊዜ ከ220 በላይ የጤና ተቋማት መዘጋታቸው አይቀሬ መሆኑም ተነግሯል። ኃይለኛ ሁከትና ወንጀል በሊማ መቀስቀሱን ተከትሎ ፔሩ የአስቸኳይ ጊዜ አዋጅ አውጃለችም። ፔሩ በዋና ከተማ ውስጥ ሁከትና ወንጀል በከፍተኛ መጠን መቀስቀሱን ተከትሎ የአስቸኳይ ጊዜ አዋጅ አውጃለች። በፕሬዚዳንት ዲና ቦልዋርቴ የሚመራው መንግስት ወታደሮቹን በሊማ ከተማ ጎደናዎች ላይ ማሰማራት የሚያስችል አዋጅም አውጥቷል። ፖሊስና ወታደራዊ ኃይል ሰዎችን በገደብ የማሰር ስልጣን የተሰጣቸው ሲሆን፣ ለ30 ቀናት የሚቆየው አዋጅ የተጀመረው በወንጀል ጥቃት ታዋቂውን የፔሩ ድምፃዊ መገደሉን ተከትሎ ነው። ይህ ውጥረት ለሳምንታት የቀጠለው ብጥብጥ የትራንስፖርት ኩባንያዎችን ጨምሮ የንግድ ድርጅቶች ላይ ያነጣጠሩ የወንጀል ቡድኖች ተጠያቂ ተጠያቂ ናቸው። ምንም እንኳን ባለስልጣናት በቅርብ ጊዜ የወሮበሎች ቡድን በቁጥጥር ስር መዋላቸውን ቢገልጹም ሀገሪቱ ግን መረጋጋት አልቻለችም። ታዋቂው ድምፃዊ ፖል ፍሎሬስ ተሳፍሮበት የነበረው ተሽከርካሪ ላይ የወንጀል ቡድኖች ጥቃት በማድረሳቸው እሁድ ዕለት ህይወቱም አልፏል። በአንድ ሬስቶራንት ውስጥ ቢያንስ 11 ሰዎች ያቆሰለው ፍንዳታ ተከትሎ በተፈጠረው የተኩስ ልውውጥ የህዝቡን ቁጣም ቀስቅሷል። በፔሩ ከቅርብ ወራት ወዲህ ግድያ፣ የኃይል ምዝበራና በህዝብ ቦታዎች ላይ ጥቃቶች እየጨመሩ መጥቷል። ፖሊስ ከጥር እስከ መጋቢት ወር ድረስ 459 ግድያዎችና በጥር ወር ብቻ 1909 የዘረፋ ሪፖርቶችን መመዝገቡን ይፋ አድርጓል። በወንጀል ማዕበል የተነሳ ከመስከረም እስከ ታህሳስ ወር ባለው ጊዜ ውስጥ የአስቸኳይ ጊዜ አዋጅ ያወጀችው የሀገሪቱ መሪ ቦልዋርት ነፍሰ ገዳዮች የሞት ቅጣት ሲቀጡ ማየት እንደምትፈልግም ተናግራለች። ፔሩ ጥፋተኛ ለተባሉ የሀገር ከዳተኞች ብቻ የሞት ፍርድ ሕጓም ይፈቅዳል። ተመልካቾቻችን የዕለቱ የብስራት ዩቲዩብ የመረጃ ሰዓታችን የተከታተላችሁት ይመስል ነበረ። ሰላማዊ ነጋሴ አብሬያችሁ ነበርኩኝ። መልካም ቀን።